ምዕራፍ 11 እንዲህም ሆነ፤ በዓመቱ መለወጫ ነገሥታት ወደ ሰልፍ በሚወጡበት ጊዜ፣ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንንም ልጆች አገር አጠፉ፣ ረባትንም ከበቡ፤ ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ፤ ወደ ማታ ጊዜ ዳዊት ከምንጣፉ ተነሣ በንጉሥም ቤት በሰገነት ላይ ተመላለሰ፤ በሰገነቱም ሳለ አንዲት ሴት ስትታጠብ አየ፤ ሴቲቱም መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይቺ የኤልያብ ልጅ የኬጢያዊ የኦርዮ ሚስት ቤርሳቤህ አይደለችምን? አለ። ዳዊትም መልእክተኞቹን ልኮ አስመጣት፤ ወደ እርሱም ገባች ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች። ሴቲቱም አረገዘች፣ ወደ ዳዊትም አርግዣለሁ ብላ ላከችበት። ዳዊትም ወደ ኢዮአብ ኬጣዊውን ኦርዮን ስደድልኝ ብሎ ላከ። ኢዮአብም ኦርዮንን ወደ ዳዊት ሰደደው። ኦርዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብና የሕዝቡን ደህንነት፣ ሰልፉም እንዴት እንደሆነ ጠየቀው። ዳዊትም ኦርዮን ወደ ቤት ሂድ እግርህንም ታጠብ አለው። ኦርዮም ከንጉሥ ቤት ሲወጣ ማለፊያ የንጉሥ መብል ተከትሎለት ሄደ። ኦርዮ ግን ከጌታው ባሪያዎች ሁሉ ጋር በንጉሥ ቤት ደጅተኛ፣ ወደ ቤቱም አልወረደም። ኦርዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ዳዊትም ኦርዮን፣ አንተ ከመንገድ የመጣህ አይደለህምን? ስለምን ወደ ቤት አልወረድህም? አለው። ኦርዮም ዳዊትን፣ ታቦቱና እስራኤል ይሁዳም በጎጆ ተቀምጠዋል፤ ጌታዬ ኢዮአብና የጌታዬም ባሪያዎች በሰፊ ሜዳ ሰፍረዋል፤ እኔ ልበላና ልጠጣ፣ ወይስ ከሚስቴ ጋር ልተኛ ወደ ቤት ይሄዳለሁን? በሕይወትህና በሕያው ነፍስህ እምላለሁ፣ ይህን ነገር አላደርገውም አለው። ዳዊት ኦርዮንን፣ ዛሬ ደግሞ በዚህ ተቀመጥ፣ ነገም አሰናብትሃለሁ አለው። ኦርዮም በዚያ ቀንና በነጋውም በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በፊቱም በላና ጠጣ፣ አሰከረውም። ነገር ግን በመሸ ጊዜ ወጥቶ ከጌታ ባሪያዎች ጋር በምንጣፍ ላይ ተኛ፣ ወደ ቤቱም አልወረደም። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በሪዮን እጅ ላከው። በደብዳቤውም ኦርዮን ጽኑ ሰልፍ ባለበት በፊተኛው ስፍራ ቁሙት ተመቶም ይሞት ዘንድ ከኋላው ሹሹ ብሎ ጻፈ። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቁ ስፍራ ኦርዮኑን አቆመው። የከተማዊቱም ሰዎች መጥተው ከኢዮአብ ጋር ተዋጉ፤ ከዳዊትም ባሪያዎች ከሕዝቡ እያንዳንዱ ወደቁ፤ ኬጦያዊው ኦርዮም ደግሞ ሞተ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው፤ ለመልእክተኛዋም እንዲህ ብሎ አዘዘው የሰልፉን ነገር ሁሉ ለንጉሡ ነግረህ በፈጸምክ ጊዜ ስትዋጉ ወደ ከተማዪቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? የሩቤሽቴን ልጅ አበሚሌክን ማን ገደለው? ከቅጥር ላይ የወፍጮ መጅ ጥላ በቴቤስ ላይ የገደለችው አንዲት ሴት አይደለችምን? ስለ ምን ወደ ቅጥሩ እንደዚህ ቀረባችሁ? ብሎ ንጉሡ ሲቆጣ ብታይ፣ አንተ ባሪያ ኬጣዊ አሬው ደግሞ ሞተ፣ በለው። መልእክተኛውም ተነሥቶ ሄደ፤ ኢዮአብም ያዘዘውን ሁሉ ለዳዊት ነገረው። መልእክተኛውም ዳዊትን፣ ሰዎቹ በረቱብን፣ ወደ ሜዳም ወጡብን፣ እኛም ወደቅንባቸው፣ እስከ ከተማይቱም በር ድረስ ተከተልናቸው። ፍላጻሚ ወረውሩም በቅጥሩ ላይ ሆነው ባሪያዎች ላይ ወረወሩ፤ ከንጉሡም ባሪያዎች አንዳንድ ሞቱ፤ ባሪያህም ኬጢያዊ ኦርዮ ደግሞ ሞተ አለው። ዳዊትም መልእክተኛውን፣ ሰይፍ አንድ ጊዜ ይህን አንድ ጊዜ ያንን ያጠፋልና ይህ ነገር ባይን አይክፋ፤ ከተማዊቱን የሚወጉትን አበርታ፣ አፍርሳትም ብለ ለኢዮአብ ንገረው፤ አንተም አጽናው አለው። የኦርዮም ሚስት ባሏ ኦርዮ እንደሞተ በሰማች ጊዜ ለባሉ አለቀሰች። የልቅሶዋም ወራት ሲፈጸም ዳዊት ልኮ ወደ ቤቷ አስመጣት፤ ሚስትም ሆነችው። ወንድ ልጅም ወለደችለት። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ክፉ ሆነ።